በመሃል ፒያሳ ቅንጡ ኑሮን እያለሙ ነው። በደማቋ ፒያሳ አዲስ እየተገነቡ ያሉ ዘመናዊና ቅንጡ መኖሪያ ቤቶችን እናስተዋውቁ። ሰፊ አቀማመጥና ከፍተኛ ጥራት ባላቸው የፊኒሽንግ ማቴሪያሎች እየተገነባ ያለ፣ ወዳጅነት ፓርክ፣ ታላቁ ቤተ መንግስት፣ እነዚህን ሁሉ በቅርብ ርቀት በዙሪያው የሚያገኙበት 10 ፐርሰንት ቅድመ ክፍያ ከአራት መቶ ሺህ ብር ጀምሮ የቤት ባለቤት ይሆኑ። ከስቱዲዮ እስከ ባለ ሶስት መኝታ አማራጭ ያላቸው። ስቱዲዮ አርባ ካሪ አራት ሚሊዮን ብር ሙሉ ክፍያ፣ አራት መቶ ሺህ ብር ቅድመ ክፍያ። ባለ አንድ መኝታ ስልሳ ሁለት ካሪ ስድስት ነጥብ ሁለት ሚሊዮን ብር ሙሉ ክፍያ፣ ስድስት መቶ ሀያ ሺህ ብር ቅድመ ክፍያ። ባለ ሁለት መኝታ መቶ ሀምሳ አምስት ካሪ አስራ አምስት ሚሊዮን አምስት መቶ ሺህ ብር ሙሉ ክፍያ፣ አንድ ነጥብ አምስት ሚሊዮን ብር ቅድመ ክፍያ። ባለ ሶስት መኝታ መቶ ሰባ ስድስት ካሪ አስራ ሰባት ሚሊዮን ስድስት መቶ ሺህ ብር ሙሉ ክፍያ፣ አንድ ነጥብ ሰባት ሚሊዮን ብር ቅድመ ክፍያ። ከላይ እንደተጠቀሰው በ10 ፐርሰንት ቅድመ ክፍያ ብቻ የከተማችን ምርጡ ሎኬሽን መኖሪያዎ ያድርጉ። ለተጨማሪ መረጃና ለሳይት ጉብኝት ከታች ባስቀመጥናቸው ቁጥሮች ይደውሉልን። እናመሰግናለን።